ተመራቂ የአድማ መከላከል አባላት በሰለጠኑበት የሙያ መስክ ህዝባቸውና መንግስታቸውን በጽናት ማገልገል እንደሚገባቸው የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። ርዕሰ መስተዳደሩ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው ለ33ኛ ዙር አድማ መከላከል ተመራቂ አባላት የስራ መመሪያም ሰጥተዋል። ጌታቸው ገደፈው የአማራ ክልል ፖሊስ ኮሚሽን ለተከታታይ ወራት በሸለቆ መሰረታዊ የውትድርና ትምህርት ቤት ሲያሰለጥናቸው የቆዩ ምልምል የአድማ መከላከል ሰልጣኞችን አስመርቋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በምረቃ ስርዓቱ ላይ ተገኝተው ተመራቂዎችን እንኳን ደስ ያላችሁ ያሉ ሲሆን የስራ መመሪያም ሰጥተዋል። የአድማ ብተና ፖሊስ ለዜጎች የህይወት መስዋዕትነት በመክፈል የሚበረከት አስተዋጽኦ ነው ያሉት ርዕሰ መስተዳድሩ ሰልጣኞች ከነባሩ የጸጥታ አካላት ጋር በመቀናጀት ውጤታማ የሰላም ማስከበር ስራ መስራት ይኖርባችኋልም ብለዋል። አድማ ብተና ፖሊስ ሙያ ሕዝባችንንና ክልላችንን ባለን እውቀትና ጉልበት ብቻ ሳይሆን የአካልና ሕይወትን መስዋዕት በመስዋዕት በማድረግ አገርን ማገልገል የሚጠብቅ የሚጠይቅ እጅግ የተከበረ ሙያ ነው። አሁን ዛሬ እና ነገ በምትሄዱበት የግዳጅ ቦታ ብቁ አመራርና ግዳጅን የመፈጸም ብቃት ያላቸው የአድማ ብተና አመራሮችና አባላት በግንባር እንደሚያጋጥሟችሁ ለማረጋገጥ እወዳለሁ። ወጣት ሰልጣኝ ብቁ አመራር ሲገናኝ በምን ያህል ደረጃ የመንግስትንና የህዝብ ፍላጎትን ለማሳካት እንደሚያስችል ከዚህ ቀደም ከነበረ ልምድ መረዳት እንችላለን። ተመራቂ የአድማ መከላከል አባላት የሰላምና መረጋጋት ሙሴዎች ናቸው ያሉት ርዕሰ መስተዳድሩ የተሰጣቸውን ኃላፊነት በአግባቡ በመወጣትና የህግ የበላይነትን በማስከበር የክልሉን ሰላም የማረጋገጥ ኃላፊነት ተጥሎባቸዋል ሲሉም ተናግረዋል። በዚህ ስልጠና መድረክ የታደማችሁ ሰልጣኞች ሚናችሁ ቀደም ሲል እንዳልኩት በእጅጉ ወሳኝ መሆኑ በመገንዘብ አሁን እየተጀመረ ያለውን ወይም ደግሞ አሁን በየአካባቢው በየሸለቆው በየሸጡና በየሻካው በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባችኋል። ምክንያቱም እናንተ የሰላም ዘቦች ናችሁ፣ የመረጋጋት ሙሴዎች ናችሁ። የእናንተ ወሳኝ ተልዕኮ የሕግ በላይነት ማስከበር ነውና እናንተ ተልዕኳችሁን የዜጎችን ሰብአዊ መብት በማስከበርና በማክበር እንደዚሁም እናንተ ብዛህነትንም ጭምር በማረጋገጥ ተልኳችሁ መወጣት ይኖርባችኋል። ተመራቂዎች በሰለጠኑበት ሙያ በተነሳሽነትና በቁርጠኝነት ህዝባቸውና መንግስታቸው የጣለባቸውን ኃላፊነት በጽናት እንዲወጡ ማሳስበዋል ርእሰ መስተዳድሩ። በምትሰማሩበት ሁሉ ልታስታውሱት የሚገባው ነገር ዛሬ ስለ አማራ ክልል ህዝብ ዛሬ ስለ አማራ ክልል ደህንነት መከበር የገባችሁትን ቃል ኪዳን ቀደም ሲል የፈጸማችሁትን ቃለ መሐላ እና የለበሳችሁትን በመስዋዕትነት የተገኘና የከበረ ወታደራዊ መለዮ የሆነ ልብስና ምልክት ብቻ ስላልሆነ ይልቁንም ለክልላችንን ህዝብና ሰላምና ደህንነት የተከፈለውን መስዋዕትነት ሁሉ ለመክፈል ወይም አሁን በልዩ ልዩ ቦታዎች ይህንኑ መስዋዕትነት እየከፈሉ ያሉ ጀግኖች መለያ አርማ የለበሳችሁ በመሆኑ ይህንኑ በመገንዘብ በክብር የተሰጠንን ህዝባዊ ተልእኮ ልንወጣ ይገባል። ለስልጠና ውጤታማነት አስተዋጽኦ ላበረከቱ አካላት ርዕሰ መስተዳድሩ ምስጋና አቅርበዋል።